የጓደኛ ነገር ይውልህ ዛሬ ካንተ ጋር ነው እንጂ ነገ ካንተ ጋር አይኖርም። ይሄን ነግረናል። ነገ ጥሎህ ነው የሚሄደው። የትኛው ደግሞ የተሻለ ጓደኛ ኖሮ ነው፣ ካንተ የተሻለ ጓደኛ ኖሮ ነው። የጓደኛህን ምክር እንትን የምትለው ይጠቅምና የሚጎዳህ አንተ ጨራሽ፣ እኛም ማክበር አቆምክ። አንተ አቆምክ፣ እኛም ማክበር። ተይ መዲ፣ እንደሱ አይደለም። በቃ የያዝነው መንገድ እንመልሰዋለን። ለኛበመን አይደለምን የግነውጤነኛምንድ ግርላምሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ይደና ነኝ አለሁላችሁ። እንግዲህ ዛሬ የመጣሁበት ምክንያት ያው እናንተም ታውቁታላችሁ አንዳንዴ በህይወት የሚገጥመንን ነገር ወደ እናንተ እናናቀርባለን እንትማሩበትም ነገር ይሆናል ብለን በህይወታችን ውስጥ የሚሆነውን ነገር ሁሉን አይደለም አንድ አንድ ነገር እናቀርባለን እና ያለብን ይሄ ሰሞን ደግሞ ትንሱና ላዛር ለሚፈጠረው ነገር ሁሉ በጣም የሚያስጠላ ነው። በቃ የሆነ ያለው ነገር እኔ እውነት ከመሀላቸው መውጣት ነው ያለብኝ። እዛው ራሳቸው የራሳቸውን ነገር ይፍቱ። እኔ ለራሴ እኔ ችግር ራሱ ብሶብኛል። ምክንያቱም ያለሁበት ነገር ጥሩ አይደለም። ስለዚህ እነሱን ደግሞ ገና የምቆጣጠርበት ገና እንደዚህ እያልኩኝ ሄጄ እነሱን ወደዚህ ወደዚ ወደዚ እምልበት አቅምም የለኝም። በቃ በራሳቸው ሰዓት ህይወት ህይወት ታስተምራቸው። እኔ በቃ ተናግሬ ደክሞኛል። ምንም ማድረግ አልችልም። ለእነሱ ትቻለው ኃላፊነቱን። ዛሬ ግን የመጣሁት ቤተሰብ ትናንት የሌለ ባህሪ አምጥቶ በሌለ ባህሪ ከኔ ጋር ተጋጭቶ ነበር በአጋጣሚ መጥቶ። ለመቅረ እንደዛ በዛ አይነት መልኩ ለመቅረጽም አላማዋል ነበረኝም፣ ግን ድንገት የተፈጠረ ነገር ነው። እኔ ለቀርጽ የተዘጋጀሁት ሌላ ነው፣ ግን የሆነው ሌላ ነው። ቤተሰብ ለማንኛውም ያው ወላጆች ከዚህ ነገር ብዙ ነገር ያያሉ ይማራሉም፣ ምክንያቱም እኛ ከቤታችን የህይወታችንን መደበቅ አቅቶን አይደለም በውስጥ መፍታት አቅቶን አይደለም በውስጥ ነገሮችን ማስተካከል አቅቶን አይደለም ግን አንዳንዴ ብዙ ልጆች ብዙ ቤተሰብ መሀል እንዲህ አይነት ነገር ይፈጠራል ልጆች በጉርምስና ሰዓታቸው ሁሉ ነገር ትክክል ይመስላቸዋል እና ለዛ ነው ይሄ ነገር ሁሉ ነገር ትክክል እንዳልሆነ እነሱ የሚያስቡት ነገር ሁሉ ትክክል እንዳልሆነ መንገር ስላለብን ነው ማሳወቅ ስላለብን ነው። ምክንያቱም አያውቁም የሚጎዳቸው እና የሚጠቅማቸው ምን እንደሆነ በዚህ ስቴጅ ስለማያውቁት እኛ ማሳወቅ አለብን። ወላጆች እንዴት ነው ማድረግ ያለባቸው የሚለውን ነገር ለማወቅ ነው። ምክንያቱም ብዙ ብዙ ልጆች ብዙ ቤተሰብ በዚህ መልኩ የሚቸገሩ ሰዎች አሉ። ለማንኛውም አንዷ እኔ ነኝ። ይኸው እንግዲህ እኔ ጋርም ተጀምሯል እንዲያነን ነገር ያንን ነገር እንግዲህ ለእናንተ ትንሽ ትናንት ቀርቦላችሁ ነበር። ዛሬ ደግሞ እዮ በዚህ መልኩ መሆኑ እኔ አላስደሰተኝም። አባትየው ትናንት ትናንት ስራ ነበረ። አስዬ እና ቪዲዮን አይተዋዋል። ምስኪን። ለማንኛውም ሰላም ብላቸው? እሺ፣ እሺ። ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? ሰላም ናችሁ? እንዴት ነው ጤናችሁ እንዴት ነው የበረታችሁ? አገር ውስጥም ውጭም ያላችሁ ከመላ ቤተሰቦቻችሁ ጋር እንዴት ናችሁ? ስራችሁ እንዴት ነው? እነሆ ደግሞ ዛሬ ማዲ ፈልጋለሁ ብላኝ በአንድ ጉዳይ መጥቼ ከእናንተ ጋር ለመገናኘት ስላበቀኝ አምላክ ይመስገነው እያልኩኝ ሰላም እላችኋለሁ ማለት ነው። አዎ እንትን ቪዲዮን አይቻለሁ እያልከኝ ነበረ ትናንትና። ሲቀጥል ምን የጠራሁ ከዮብ ትንሽ ከባህሪ ወጣ ያለ ነገር አይቼበታለሁ። ምን እንደሆነ አላቅም። ምክንያቱም እኔ በዚህ አላቀውም፣ እዮብን በዚህ መልኩ እኔ ስለማላቀው የተፈጠረውና የሆነውን ነገር ላቅ አልቻልኩኝም። ምን እንደሆነ ምንም ሊገባኝ አልቻለም። ይመልስልኝ መልስ መቼም ቪዲዮን አይተዋል። የመለሰልኝ መልስ የሚያደርገው ነገር የሚሆነው ሁናቴ ለኔ ደስ ስላላለኝ እስቲ ደግሞ አንተ ዛሬ እንድታናገረው ብዬ ነው አንተን የጠራው። ያው ስጠራ በቪዲዮ ነው የጠራው። ምክንያቱም ለቤተሰብ እንግዲህ አንዳንድ የህይወታችንን ሁል ጊዜ የሰው ልጅ አልጋ በአልጋ ሆኖ ፍቅር በፍቅር ሆኖ አይኖርም እና የሆነ ነገር ቤት ላይ ሲፈጠር ሁል ጊዜ እኛ መርጠን ፍቅርን ብቻ ማቅረብ አያቅተንም። ግን አንዳንዴ እኛ ላይ የሚፈጠሩትን ነገሮችም ደግሞ ለቤተሰብ ብናቀርብ ለካ የሚዋደዱ ቤተሰብ መሀል የሚከባበሩ ቤተሰብ መሃል እንዲያነን ነገር አለ የሚለውን ነገር ይገነዘቡበታል ብዬ በማሰብ ነው ዛሬም በቪዲዮ የመጣሁትና ቤተሰብ እኛ አንዳንዶቹ እኛ ምን እናድርግ ታ ልጅሽን በቤት ቅጭ ምናምን የሚሉ ይኖራሉ። እና ይሄ ለእነሱ መልስ እንዲሆን ነው ቀድሜ የተናገርኩት። ለማንኛውም እዮብ ትንሽ ፈንገጥ ያለ ነገር እያየሁበት ነው። ይሄን ልጅ በጊዜ እንዴት መመለስ እንዳለብን ምን ማድረግ እንዳለብን ከአንተ ጋር ለመማከር ነው ቪዲዮን ከማየቴ ባሻገር እዮብ ያው በየጊዜው በየትምህርቱ እየተከታተልኩ አንዳንድ ነገሮችን ስመክረው ስለነበረ የነበረው እንቅስቃሴ ከባለፈው ጋር ሳነጻጸረው ትንሽ ጥሩ እንዳለ ነው። ይህም ተገንዝብ ያለው ግን ገና እንደዚህ በእንጭጩ ላይ እንደዚህ ብሎ ከማስደንገጥ ሁኔታውን መከታተልና ማየት ይሻላል ብዬ ዝም ብዬ በውስጥ እየተከታተልኩኝ ቆይቻለሁኝ። አሁን ደግሞ እኔ ለስራ በሄድኩበት ሰዓት አንቺ ከሱ ጋር መጋጨታችሁን በቪዲዮ ተመልክቻለሁኝና ይሄ ነገር ያው በምክር መመለስ ያለበት ነገር ነው። ምክንያቱም ወጣቶች እድሜያቸው ከ16 17 ምናምን አካባቢ በሚደርስበት ሰዓት ሁሉም ወጣቶች የዚህ አይነት ባህሪ እንደሚያሳዩ ያው የታወቀ ነው፣ የብዙ ሰዎች ልምድ ያስተምረናል። እኔም ከእሱ ታላላቆች ያሉ ልጆች እንደዚህ አይነት ነገሮችን አሊፍ ያሉ በጥበብ አሊፍ ያለው እና ነገሩ ቢከሰት አዲስ ባልሆንም ባልደነግጥም፣ ግን በቀላሉ ማኔጅ እናደርጋለን ብዬ እያሰብኩ ነበረ እና አንዳንድ እሱን ለውጦች እየተከታተልኩ ነበረ እና በቀላሉ ማኔጅ እናደርገዋለን እያልኩን እያሰብኩ ነበረ። አሁን ከመስክ ከመጣ በኋላ ጠዋት ላይ አግኝቸዋለሁ። እዛ ክፍሉ ሄጄ እና በአንዳንድ ጉዳዮች በእርግጥ ዳይሬክትሊ በዚህ ነገር ላይ ፈልገል አላልኩትም፣ ግን አንዳንድ የምንጫወታቸው ጫዋታዎች አሉ ትንሽ ሰዓት ከአንተ ጋር ፈልጋሉ ብዬ ጠዋት ብዬ። ነግር ያለሁ ና እንደው ጠርተን መተን እዚህ አባታዊ እናታዊ ምክራችንን አሁንም ብንለግሰው የበለጠ ጥሩ ነው ብዬ ገምታለሁኝ። መ እንግዲ አሁ ጥሩ ነው እኔም እንድታናግረው እንፈልገው። ምክንያቱም እኔ ሲያወራኝ በጥሩ ነገር አልተነጋገርንም እና ያንን ነገር ደግሞ አሁንም ደግሞ ተበሳጭቶ ትናንትም እንደሆነ ነገር ተወርውሮ ስለወጣ ዛሬም ደግሞ እንደዚህ አይነት ነገር እንዳይፈጠር አንተ እንድታናግረው ነው የመጀመሪያ የምፈልገውና እስቲ እንግዲህ እንጥረውና የሚለውን ነገር እንስማ። እኔ እጠራዋለሁኝ እንግዲህ እሺ። ሂጄ አንድ አፍታ ቅድም ቀጠሮ ስለሰጠሁት እጠራዋለሁ።

ሰላም ለማንኛውም ቤተሰቡንም ሰላም በላችሁ። ስትሽ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን፣ ያው ደህና ነን። በደህና አይደለ ነው። እሺ እንግዲህ በአቤ ጠዋት ነግሬሃለሁ አይደል? ዛሬ እንደምፈልግህ ነግሬ ነበር። እንደምፈልግህ ከመዲ ጋር አንዳንድ ጉዳዮችን ማንሳት እንፈልጋለን። ነገሮችን ሁሉ እየተከታተልኩ ነበር። ትናንት ቪዲዮውን ተመልክቻለሁ፣ ለቤተሰብ የቀረበውን አንተም በጣም ሆት ሆነ እንደወጣህ ነው እዛ ላይ የሚያሳየኝ፣ እና እሱም ቪዲዮ ለቀቅ ሽዋል ተለቁ አይቼዋለሁ። በጣም ጥሩ ምን መሰለህ፣ እንደዚህ አይነት ነገሮች ያጋጥማሉ። ይገርመሃል በተለይ ለእኔ አዲስ አይደለም። እንደዚህ አይነት ነገሮች ለእኔ ብቻ አይደለም ለብዙ ቤተሰቦች እንደዚህ አይነት ነገር ያጋጥማቸዋል። በህይወት በተለይ ደግሞ ቲኔጀርስ ደረጃ ላይ ያሉ ወጣቶች ቤተሰብ ከቤተሰብ ኮንትሮል ይልቅ የውጪ የነሱ ፒር ኢንፍሉዌንስ የሚባላል የአቻ ጓደኞች ተጽዕኖ፣ ለዛ ቶሎ ነው የሚንበረከኩት። ይሄ የታወቀ ነገር ነው። ያ ነገር ግን በጣም ጊዜያዊ ነው፣ ጊዜያዊ ነው እና እኔ አሁን አንተን ስከታተልህ ብዙ ጊዜ ስጠይቅህ ጥናትህንም መጥቼ ቼክ በማደርግበት ሰዓት የጥናትህ ሁኔታ እንደ ድሮ አይደለም፣ ቀንሷል። እኔ አንተን የምናውቀው አንተም ራስህን የምታውቀው በትምህርት ቤት ደረጃ በጣም ጥሩ የሆነ አውትስታንዲንግ የሆን ተማሪ መሆንህን ለማውቀው እንደዚህም በአጭር ጊዜ በጓደኛ ተጽዕኖ ስር ትወድቃለህ የሚል ግምት አልነበረኝም። እንግዲህ ያ ግምት ነው ግን አሁን ስመለከት ነገሩን፣ ሳጠና ከመዲ ጋራም ትላንት በነበራችሁ ቆይታ ከጓደኞች ጋር እሄዳለሁ ምናምን የሚል ለጓደኞች ተጽዕኖ ዋጋ ይሰጥህ አድርገህ ነገር ግን ቤተሰብ ደግሞ አንተ ላይ ኮንትሮል እንዳለው አርገህ እያሰብክ ነው የነበረው እና እኛ ባይ ኤኒሚስ የምንፈልገው ምንፈልገው አንተ በጓደኛው ተጽዕኖ ስር እንዳትሆን የራስን ዲሲሽን ወደ ውሳኔ ደግሞ አስበህ እንድትራምድ እና ወደ ትምህርት እንድትመለስ ነው የምንፈልገው እና ያ መንገድ ጥሩ መንገድ አይደለም አብዬ። መቼም እናትህ በጣም ደክማለች አንተን ለማሳደግ ለማስተማር፣ ማናቸውንም ነገር ፍላጎትህን እንደምታሟላልህ እያሟላልልህ እንደመጣን እናውቃለን። አሁንም ደግሞ የአንተን ጥያቄ የገንዘብ ጥያቄ ሙሉ ለሙሉ ውድቅ ማድረጋችን አይደለም። ገባህ? ግን ምን ያህል ለገንዘብ ዋጋ ትሰጣል የሚለውን ነገር አንተን ማስተማር ፈልገን ነው። ገባህ? መማር ስላለብህ ነው ለገንዘብ ዋጋ እንዴት እንደሚሰጥ አሁን መማር ስላለብህ ነው። ገንዘብ ተወስዶ ዝም ብለህ በጓደኛ ተጽዕኖ ይሄድህ ብታጠፋው ዋጋ አትሰጠውም። በወደፊት ማንነትህ ላይ ተጽዕኖ ያሳድራል። ስለዚህ የአንተን ውሳኔ ለማስቀልበት ሳይሆን እኛ የምንሰጥህ ገንዘብ ትምህርት የሚያስተምርህ እኛ በጣም ደስተኞች ነን፣ ለአንተ በምንሰጠው ነገር እውነቴን ደስተኞች ነን። በፍጹም ተቃውሞ የለንም። በዛ በኩል እኛ የአንተን ፍላጎት ከማሟላት ምንም ወደ ኋላ የምንለው የምንለው ነገር የለም። የጠየከውንም ገንዘብ ለመከልከል በፍጹም አይዳዳንም። ግን የምንሰጥህ ገንዘብ ትክክለኛ አንተን በሚቀርጽ አንተን በሚያስተምር የወደፊት አላማህን በሚያሳካልህ ነገሮች ላይ ኢንቨስት አድርገህ የገንዘብን ዋጋ እንድታቅ በማድረግ በኩል ነው የምንሰጠው ያለው እንጂ እኛ ብርም ላንተ አንሰጥም አላልን። ለምሳሌ ያህል ብር ብንሰጥህ ስቴዲየም ላይቭ ገብተህ ገብተ ቡድኖች ሲጫወቱ ብታይ ይሄ ትንሽ ስክሪን ውስጥ ገብቶ ሀሺሽ ምናምን እየቃሙ እየጠጡ የሚያዩትን ስፖርት ሳይሆን ገባህ። ላይቭ የሆነ ስቴዲየም ገብቼ ማየት አለብኝ ብትል፣ ላይቭ የሆነ ቲያትር ገብቼ አያልሁኝ ብትል ቢሆን ወይም ደግሞ ላይብራሪ ቪዚት አደርጋለሁ እስከዚህ በፊት ያላየሁት በጣም ጥሩ ላይብራሪዎች አሉ። እነዛ ገብቼ ቪዚት ማድረግ አለብኝ ብትል ለእነዚህ ነገሮች እኛ ለአንተ የምንከለክለው ምንም ነገር የለም። ከዛ በተረፈ ግን ገንዘብ ተሰጥቶ ዝም ብለህ ይሄዳል ባሌ ቦታዎት ከጓደኛ ጋር አላማ በሌለው ነገር ላይ ያጠፋል የምትለው ነገር የአንተን የህይወት ጉዞ የሚያጨናግፉ ስለሆነ ያንን እንደ አባት እንደ እናት ደግሞ መከታተል መቆጣጠርም ስላለብን ነው። አንተን እኮ አንድ ቦታ ላይ ማድረስ መቻል አለብን። ገባህ? የማመዛዘን አእምሮ በሚኖርበት ሰዓት የአንተ ፍላጎት ውስጥ አንገባምኛ። በቃ እኛ እዚህ ጋር እየተማርክ እያለ ባለበት ሰዓት ግን እኛ አንተን የመርዳት የመደገፍ ኃላፊነትም አለብን። ይህንንም ልታውቅ ይገባል። ስታውቅም ቆይተሃል። ና ለዛ ስለሆነ ምንም እንዳይሰማህ ወደ ሌላ ነገር እንዳታስብ የምትለዋን ነገር ልመክርህ ፈልጌ መጥቼ ነው። እሺ ባቢዬ፣ እና ባቢዬ አንተ እኛን ረግጦኝ የማይባል ንግግር ከኔ ጋር ተነጋግሮ ረግጦኝ ወጣ። ቪዲዮን አይተኸው ከሆነ ማለት ነው። በዚህ ባህሪ ነው ያላቀው። ልክ ነው። ልክ ነው። ያንን ነገር ማለት እኔም ፊል አድርጌያለሁ፣ እውነት ለመናገር ዝም ብለን አለባብሰን የምንሄደው ነገር አይደለም። ከምክራችን ባሻገር ደግሞ መቆጣት አለብን። እንዴት እንደዛ ታደርጋ አለባብ እኛ ካንተ የማንጠብቀውን ነገር እኛ የኔ ነገር አልተሰማም። እንዴት በአንድ ጊዜ እኔ የምላችሁን አሰሙም ብሎ ጓደኞቹን ከኔ አስበልጦ እውነት ለመናገር እኔ እሱን ሳይሱ ቦታ ላይ ሆቶኝ አሉ ግን በቃ ራሴን ልቆጣጠር ብዬ ነው እንጂ፣ የሌለህን ባህሪ በአንድ ጊዜ እንደዛ ማምጣት እኔ በጣም በጣም በጣም የተሰማኝ በእውነት ልክ አይደለህም። ምን ነካ። በእኛ ቁጥጥር ስር ያለህ ልጅ ነህ አይደል እንዴ? ምንም ይሁን ምን እንደ እንዴት እንደዛ ታደርጋለህ? ረግጠሃት ትሄዳለህ? እናትን ስንት ዋጋ የከፈለችልህን እናት። ይሄማ፣ በፍጹም ይሄን ቶለሬት አናደርግም። በእውነት ይሄን አንችልም ይሄን አንችልም። ይሄን እውቅ ባይሆን በመከርኩ መንገድ የነገሮችን መፍትሄ መስጠት የምንችል ከሆነ ኦኬ ጥሩ ነው፣ አለበለዚያ ግን በእንደዚህ አይነት የውጭ ስሜት መቀጠል አንችልም። አረባካቸው አታንጨናቁ። ማናታቸው ምን እንደሆነ ያጨናነቀኝ ያለው አንተ ያወራነ ካረለ ነው። ምን አጨናነቀ? ዛሬ ማለቀቀህ እንዴ? ሲጀመር ያንን ቪዲዮ እንዳለቀ ብዬሽ ነበር። አሁንም ደግሞ ከካሜራ ይዘሽ እንደዚህ ነው የምትሉት? አዎ፣ አሃ። ምን ማለት ነው? እኔ ምን ማለት ነው። አንተ ራስህ አንተን ካሜራውን ነው ቤተሰብ አንተን የሚያውቀው በዚህ መንገድ አይደለም እኮ ገባህ? ቤተሰብም የሚሰጥህን ኮሜንት አይተህ እኮ እንድትማር ስለምንፈልግ ነው። ለሌሎች ቤተሰቦችም ደግሞ ማስተማር አለብን ነው

በመልካምነት በምትታወቀው መንገድ መሄድ መቻል አለብህ። ይሄ ልክ አይደለም። ባብዬ ተመለስ። ተው፣ ዋጋ ስጥ። ለወላጆችህ ላረጉልህ ነገር ምስጋና አቅርብ፣ ዋጋ ስጥ። የጓደኛ ነገር ውልህ ዛሬ ከአንተ ጋር ነው እንጂ ነገ ካንተ ጋር አይኖርም። ይሄንን ነገርና ነገ ጥሎ ነው መሄደው የትኛው ደግሞ የተሻለ ጓደኛ ኖሮ፣ ካንተ የተሻለ ጓደኛ ኖሮ ነው? የጓደኛ ነው ምክር ሰምትን ትን የምትለው። የሚያደርግልኝ ጓደኛ አለ። ምን ያደርግልህ? ምንድን ነው የሚያደርግልህ? ወላጆችህ እናቃቸው፣ ተዋቸው፣ ምናምን የሚል ጓደኛ ነው። እንደ ይሄ የልጅነት ጭንቅላሴ የምታስበው ነገር የለም። ተመለስ፣ ተመለስ፣ ተመለስ ተመለስ በኋላ ይዘጽሃል። እኔ ይሄንን ነው መመክር መቆጣትም ያለብኝን በአባትነት እቆጣለሁኝ። መምከር ባለብኝ ቦታ ላይ መከራለሁ። ቢገረፍስ ምን ምን አስብበት። ባድ እንደዚህ አትሆን። እኔ እኮ አስዬ ወላ እንደዚህ ለእሱ እዚህ ጋር ቪዲዮ ነው። አንተ ነው ተውኛ ተውኝ ተውኝ፣ አትበልኛ። ምን እናገራለን? እንደውም አስረን ሁሉ ልንገርፍህ እንችላለን። ምን ታመጣለህ? ምን ማለት ነው? አዎ፣ እና አንተ ህልህ ነው። ከቤተሰብ ጋር አልተያያዝኩም ግን፣ እና በቃ ምን ነገር ስማ፣ ምን ቆጣህ ነገር አዳምጣ። ነገር እኮ ታች የሚያድግ ወንድም አለ፣ እህት አለ አይደል? ያንተን ፋና የሚከተሉት አይደለም። እንዴ ለነሱ ማስብላችሁ ነው ግን፣ ደግሞ ይሄን እኔ የምፈልገው ነገር ማታረጉልኝ ከሆነ ከዚህ በኋላ አንተን ምን ነገር ነው፣ አንተን ከአላማ ከወደፊት ማንነትህ ሊያስተጓጉል በሚችል ነገር ላይ ምንም አይነት ገንዘባችንን ኢንቨስት አናደርግም። ይህንን ማውቀው እኔ ነኝ። የሚጎዳኝና የሚጠቅመኝ የማውቀው አንተ ነህ የምታውቀው እና ከእዚህ በኋላ እመታሀለሁ። መልስ እንዳትመልስ፣ እመታሀለሁ። እንደምን ነው ጋጣ ወጥቶ በቃ እኔ እኔ የማውቀው የማውቀው የሚጠቅመኝና የሚጎዳኝ እኔ እራሴ አውቃለሁ።

በቃ በዚህ እድሜያቸው ይሄ ነገር ያጋጥማል፣ ገብቶኛል። እሱ አላዳመት ካለ ምን ላደርግልሽ? አስዬ፣ በእናትህ እኔ እኮ ጨንቆኛል። በቃ ምን እየሆነ ነው? እሱ ውጪ ምን ለምዶ ነው የታወቀው? እናጠናለን እናያለን እንጂ በመታሽ ቁጥር ወደ ሌላ ነገር እንደገና እየጋብስ ነው። ለካም ያለ እንዲህ ብሎ እንትን ይላል። ህሉ ውስጥ ነው የሚገባው። በቃ መከራ። እንዲያለ ካሜራ ዘጋው፣ በእናትህ